ኬላ ከተመለሰች በኋላ አላገኘሃትም እንዴ? ኧረ ነው ያላየኋትም፣ ጭራሽ። ባለፈው ስልኬን ወሰዱብኝ ስትል ነበር። ግን ምን ይሁን ብሎ እሷን ይወስዷታል? ስልኳ አልበቃ ሲላቸው እሷን ወሰዷት። የማን እህት እንደሆነ ነው። አንተም ወንድ አይደለህም እንዴ? በሆንስ አይ፣ ወንዶች ሲወጡ አንተ ጉጫልክ ብዬ ነው በማያገባሽ አትግቢ። ብቻ ላውራ ፈልጥተነ እቺ ጨዋታ የውለታችሁ ነች። ምን አልሽ? ምንም። ወሬ ነው። ጠብቅ። ብዙ አልጠብቅም። ምን

ዴቭ አይደለም፣ እኔ ነኝ መጥቼ የማንቃችሁ። ለምንድን ነው ማታምኑ? እኛ ከዛ ቀን በኋላ አይተናናቅም። እና ሊዱ የት ልትሄድ ትችላለች? ዴቭ በቃ አንተ ተረጋጋ፣ ትገኛለች እኮ። ምናልባት ጓደኛ ምናምን ካላት እነሱ ጋር ሄዳ ይሆናል። ሊዱ እዚህ ሀገር ምንም አይነት ጓደኛ የላትም። ምናልባት አክስታችሁ ጋር ሂዳ ቢሆንስ? እሷ ጋር ትሞታታለች አንቺ ጋር መታለች፣ መታታቅ እሺ፣ እሺ፣ ይደውልሻለሁ እ ምን አሉ እዛ የለችም። እሺ፣ አሁን የዚዳ ነው የሚባለው ወይ፣ እኛ የምናግዛችሁ ነገር ካለ አለንሽ በቃ። ሊዱ ጠፋች። ዴቭ ሊቀቀኝ። እህቴን የት አደረግሻት? አንቺ ክፉ። ማነች እህት? እኔ ስለአንተ እህት ምን አገባኝ? እኔ ስለ እህት ምን አቀላሃለሁ? መተህ ከመሬት ተነስታ ትይዘኛል እንዴ? አንቺ ያምሻል እንዴ? ምን እያልሽ ነው? ሊዱን የት ነው ያደረግካት? ምን እያደረግክ ነው? ምን አደረግኩ? ያቺም እየመጣች በጥፊ የም እየመጣ በጥፊ እዚህ ቤት በጉልበት ነው እንደሚያስቡት። ጓደኛሽ አይደለች እንዴ? እንዴ ነው ስለ ስለ እሷ አታውቂ ከጠዋት ጀምሮ ቤት አልተጸዳም፣ ምግብ አልተሰራም። ተነሽ ወደ ስራሽ። እንዴ! በሩን ትዘጋብኛለች። ምንም አላደረኩም። አፍሽን ዝጊ አለች። አደይ ተደብቃ አያየች ነበር። ሰላም ሰላም፣ ጤና ይስጠልን ወድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁን? ያለው እግዚአብሔር ይመስገን። ሰላማችሁ ባላችሁበት ይብዛ ያልኩኝ፣ ዛሬም በአዲስ ቪዲዮ መጥተናል። ላይክ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን፣ ነባሮች ደግሞ በቅንነት አባረታቱኝ። ላይክ ሼር አድርጉ፣ ቪዲዮውን እስከ መጨረሻ ተከታተሉት። ባደይ ድራማ ቀጣይ ክፍል ይዘን መጥተናል። ዛሬ በሚያሳዝን ቪዲዮ መጥተናል። ያው ሊዱ ጠፋች። በጣም ነው ያዘንኩት። ሊዱ መጥፋቷ ማን እንዳገታት አልታወቀም። ሊዱ ሴት ናት። ትናንት ማታ መታ ነበረ ቤዛን አይታ ተናዳ ተመለሰች። እስካሁን አልመጣችም። እንዴ? አይ ትናንት ወደ አንተ የስትመጣ ነግራ ነበረ። እስካሁን አልመጣችም፣ አላየኋትም። ሌለ እርግጠኛ ነው ሊዱ አንተ ጋ አላደረችም? ኧረ በፍጹም ከኔ ጋ አላደረችም። ቤዛ ጋር የተኝ ምንተና ወጣች። ከዛ በኋላም እኮ ቤዛ ወጥታለች እስካሁን አልመጣች። እንዴት እንደዛ ሊሆን ይቻላ? ብሎ ዴቭ ደነገጠ። ሊዱ እንደ ወጣች አልተመለሰችም ማን እንዳገታትም አልታወቀም። በጣም ያሳዝናል። ፈጣሪ ባለችበት ይጠብቃት። እኔ እኮ አንተ ጋር ያደረች መስሎኝ ነበር። ስልኳንም ስደውል አይሰራም። የአንተ ስልክ ላይም ስደውል ስልክህን አታነሳም። አንተ ስደውል በሰዓቷ እኔ ተኝቼ ነበር። ማናችሁም ሊዲያ የት እንዳለች አታውቁም ስትመለስ ጊንጎ እና ዳይመንድ ጠልፏት ይሆናል። ያን ያለች ፍቅር። ናኦል ከሌለ ከተመለሰች በኋላ አላገኘ ሀተም እንዲህ ያለች ቤዛ። አረ እኔ ያላየኋትም። ጭራሽ ባለፈው ስልኬን ወሰዱብኝ ስትል ነበር። ግን ምን ይሁን ብሎ ነው እሷንም ወስዷት? ስልኩ አልበቃ ብሎ እሷንም ወሰዷት። የማን እህት እንደሆነች አላወቁም አለ ዴቭ። በንዴት ሮጦ ወጣ። ዴቭ፣ ዴቭ ተረጋጋ እያለች አዳ የተከተላ ወጣች። ምኑ ነው ናውል፣ አንተም ወንድ አደለህም እንዴ? ማለት አይ፣ ወንዶች ሲወጡ አንተ ይቆጫልክ ብዬ ነው። በማገባሻ ተግቢ ናውልና፣ ብላ ፍቅር ተነሳች። ወዴት ነው? ብቻ ህላ ሆራ ፈልጌ ነው የአዳይና የናውል እጅ አለበት ብዬ አስባለሁ። ሊዱ ታግታለች፣ ያው ናውል እንዳሳገታት አስባለሁ። ምክንያቱም ባለፈው በብር እያታለላት ነበረ። አደይም እንደዛ ሊያታልላት አስቦ፣ አደይ ግን እንደዚህ አይነት ነገር አልፈልግም ብላ ነበረ። ሊዱ ግን የዋ ስለሆነች እኔም እኔ እፈልጋለሁ ብላ ነበረ። እና በዛ ምክንያት አደይ ሊዱ የታገተች ይመስለኛል። እቺ ጨዋታ የሁለታችሁ እጅ አለበት አለች ቤዛ ከዛም ደግሞ ለምለም ቆማ እየሰማቻል ነበረ ምን ዝም በይ አንቺ ወሬኛ ኧረ በእናትህ አንተ ሰውዬ ና እኒድ እያለ መደመቃ ደግሞ ደመቃና ንጉስ እያወሩ ነበር ከዛ ዴቭም ተናዶ ሊዱ ስለጠፋች እነሱ ያገቷት መስሎት ዴቭ እየመጣ እየመጣሁ ነው ትንሽ ጠብቅ እኔ ያውሊ ብዙ አልጠብቅህም ቆይ ምን እያረክ ነው እስካሁን ሊዱ ሊዱ እያለ ዴቭ እና ሄላ አደይ ሮጦ ወደ ኪንጎና ወደ ንጉስ ቤት መጡ። ማን ነው? ምንድን ነው? እህቴ የት ናት? እህቴ የት ናት? ማናት የንተ እህት? እኔ ስለ እህት ምን አቀልሃለሁ? ከመሬም መታ። ዝም ብላ ታንቀኛለህ እንዴ? ምንድን ነው? ትሰማኛለህ? ከእናንተ ውጪ እህቴ ምነካት የለም። ባለፈውም ስልካቸውን ስልኳን ስትወስዱ ዝም አልኳችሁ። ፈርቼ አይደለም። እሺ አሁን እህትየት እንዳለች ንገሩኝ። ንጉስ በጣም ደነገጠ። እረኛ የምናውቀው ነገር የለም እያለ ነበረ ሄላም ንጉስን ይዞ ነበረ። እረኛ ምንም የምናውቀው ነገር የለም ንጉስም ምንም፣ ደመቀም የሚያውቀው፣ ኪንጎም የሚያውቀው ነገር የለም። ልቀቁት። አንተም አርፈ ተቀመጥ። እስኪ መጀመሪያ ተረጋጉ እያለች ነበር። ንጉስ ዳይመንድ እውነቱን ንገሩኝ ልጁ ትላንትና ማታ እንደወጣች እስከሆን ከቤት አልተመለሰችም። እናንተ የእጃችሁ ካለበት ግን እመኑኝ መቼ ምቅር አልላችሁም። ዴቭ ተጨንቋል። ባካችሁ እኛ ምን እንደምናደርግ ግራ ገብቶናል። እኔ ምላቅላ አለው። ዝም ብላ መታኝ። እኔ ላይ ታብዳለህ እንዴ? እኔ ስለ አንተ እህት ምን አገባኝ እንዴ ስጀመረ ስጀመር እህት እኔ ምን አድርገኝ ነው ማግታት የእውነት እናንተ ጋ የለችም የለችም ነገርኩ በፍጹም እኛ ስልኩን ከወሰርንባት በኋላ አይተናት አናቅም! አሁኑ ጡልን እኛ በራሳችን ስንት የሚያሳስበን ነገር አለ የመጣችሁ አትበዱ አትረብሹን በቃ የልዱ መጥፋት ከእናንተ ነገር ከተያያዘ ዴቭ አይደለም እኔ አለቃችሁ ማ ይላ አስጠነቀቃችሁ። በጣም በሚገርም ሁኔታ ለምንድን ነው የማታምኑን? እኛ ከዛ ቀን በኋላ የተናተናቅም እና ልዱ የት ነው የሄደችው? ዴቭ በቃ አንተ ተረጋጋ፣ ትገኛለች ትገኛለች እኮ። ምናልባት ጓደኞች ምናምን ካሏት እነሱ ጋ ሄዳ ይሆናል። በፍጹም ሊዱ እዚህ ሀገር ላይ ምንም ጓደኛ የላትም። ምናልባት አክስታችሁ ጋር ሄዳ ቢሆንስ? እሷ ገም ትሞታት አለችም እንጂ አትሄድም። ወይስ እስቲ ሊደውልላት እንዴ? በጣም ተረብሸዋል። በጣም የሚያሳዝነው ብቻ እግዚአብሔር ባለችባት ይጠብቃት ሊዱን። ሄሎ አክስቴ፣ እንዴት ነች? ሊዷ አንቺ ጋር መታ ነበር? መታታቅም። እሺ በቃ ይሻክ እስቴ ደውልልሻለሁ። ምን አሉ፣ እዛ የለችም። ወይኔ አሁን የት ሄዳ ነው የምባለው። ወይኔ አንዷ እቴ ብሎ ዴቭ በጣም እያዘነ ነበረ። አደይ እኛ የምናግዛችሁ ካለ አለንልሽ። በቃ እኛ እንሄዳ። ሄላም እነ ኪንጎ ጋም የለችም። እና አደይ ወይኔ ሊዱ የት እንደገባች አናውቅም። ይሄ የፍቅርና የናኦል ሴራ ይመስለኛል። ኢዱን ያሳገቷት ፍቅርና ናኦል ይመስሉኛል። መጨረሻውን ለማየት ጓግተናል። ሊዱ ወዴት እንደገባች ሲሆን ናኦል የሊዱ መጥፋት እጅ አለበት እንደ፣ ኧረ በፍጹም እኔ ምንም የማውቀው ነገር የለም። እርግጠኛ ነክ? አዎ እኔ ምንም የማውቀው ነገር የለም። በእርግጥ ይሄ ለጋ ስትሄድ አይቻት ነበረ፣ ከዛ በኋላ አላየኋትም አለ ይሄ ናኦልም። እሺ ማን ነው ያገታት ሊዱን ማን ያገታት ብላችሁ ታስባላችሁ? እየዋሸን ከሆነ ግን ለምን ብዬ ዋሸሽ አለው። ስለዚህ ዳይመንድ ወስዳት ነው። አንድ ቀን ኮርክሞት ይመልሳታል። እሷ ነገር አያሳስብም። በዛ ብትቀርም ግልግል። አረ፣ እንደዛማ አትበይ። ሊዱ እኮ የቤቱ ድምቀት ናት። በቀላሉማ አሳልፈን አንሰጣትም። አረባኪ ቤዛ መጣች። ምንድን ነው አንቺ ደግሞ ምን ፈለጋ ነው የመጣሽው? ምንም ስለ ሊዱ አዲስ ነገር ካለ እናንተ ልጠይቅ ነው የመጣሁት። ምንም የለም ኬኳ። አሁን አንቺ ለሊዱ አስበሽላት ነው ወይስ ትፎግሪ ነው? ሊዱማ ከአንቺ በጣም የተሻለች ልጅ ናት። አንቺን ወስዶ እሷን በመልሷት ደስ ይለኛል አለች ቤዛ። አሁን መለፍለፍሽን ትታሽ ውጭልኝ። ማታ የሆነ ቦታ ያየው መስሎኝ ነው ወይስ ተመሳስሎብኝ ብኝ ነው አለች። ለናኦል የት ያምሻል እንዴ? ለምን ያመኛል? ማ የት ነበር ክትስ ቢሆን አንቺ ምን ይመለከትሻል? ፍ አንቺ እያለሽ ምንም ነገር ማውራት አይቻልም። ገና ልጅ ነሽ። እንጨጭ ብላ ቤዛ ፍቅርን ሰልባት ወጣች። ከዛ ናኦልም ልከታላ ሲል አንተ ደግሞ የት ነው የምትሄደው? አይ እዚህ ደርሼ ልመጣ ነው። አይ ቁጭ በል ብላ መለሰችው። ሊዱና ልዱ ያው እንደጠፋች ነው አልተገኘችም። እና ሄላ እና ዴቭ አዳይ ሊዱን ፍለጋ ቀጥለዋል። ሊዱ እስካሁን አልተገኘችም። ሀያ አራስ አካል ሞላ ማመልከቱ እንኳን አንችልም። አሁን ምን ማድረግ ነው ያለብን አለ ሄላ። ሄላ እኔ ጨንቆኛል፣ ምንም ማድረግ እንዳለብኝ ራሱ አላቅም። ዴቭ በቃ ይዞን ራስን አታስጨንቅ መጸለይ ነው ያለን አማራጭ አለች አደይ እውነት ነው ከጸሎት ሁሉ ነገር ይገኛል ወይም የምትሄድበት ቦታ ካለ ድንገት በስልክ ስታወራ ከሰማት እኔ ጭራሽ ምንም የሰማሁት ነገር የለም ሂላ ሄዳለው ስትለኝ እንዳትሄጂ ብያት ነበር እሷ ግን ሳሰማኝ ሄላ ከአንተ ቤት ከወጣች በኋላ የት እንደምትሄድ እንደምትሄድ አልነገረችህም አይ በፍጹም። ማታ ቤዛ ጋር እያወራው ስለነበረ ብዙም ትኩረት አልሰጠዋትም። ያው እንደተለመደ ተናዳ ነው የወጣችው። ሊዱዬም በጣም እየከፋት ነበር። እህቴ ሲመራት የት ሄዳ ይሁን? ለነገሩ መጠበቅ ማንከባከብ የነበረኝ! እህቴም መጠበቅ ማንከባከብ ነበረብኝ፣ ግን እንደዛ አላረኩማ። ዴቭ ተጸጸተ። ዴቭ በአዳይ ፍቅር ሊዱ ረሷት ነበረ! ዴቭ ስለ አዳይ እንጂ ስለ ሊዱ ምንም አስበው አያውቅም ነበር። ኤላ ዛሬ ላይ ሊዱ ስለጠፋች በጣም ተሰማ፣ አዘን ተሰማ። ዴቭ አይዞን፣ ሊዱ ትመለሳለች። አሁን መድረግ ያለብን ፈጣራችን ብቻ መለመን ነው። ከሱ ውጭ አማራጭ የለንም። አዎ ኤላ፣ ልክ ነው። ዴቭ፣ አንተ ጠንካራውንና ቀስ ብለን እንፈልጋት። ስለተጨናነቅ እኮ ሊዱ ኬትም አትመጣም። እኔን ጥፋተኛ በቃሽ። አሁ ወደ ቤት እንግባ። አዲስ ነገር ካሌ ፖሊሶች ይደውሉልናል። እኔድ በቃ እያሉ በንዴት ያ ወደ ቤት ተመለሱ። በዚህ የኔ ቆንጆ እንደዚህ እንድትሆኝንማ አልፈለግም። ሌሊን ከዚህ ቤት መንቅር አርጌ አስወጥቼልሽ ሌላን ደግሞ ፖስት አርጌ ነው ማመጣልሽ አላት። ቤዛ መስሏት ግዴታ ነውና ብላ ቆጭ ስትል ማለት ደሳለሽ እንደ አረ እኔ ስቀልድ ነው አላት። ልዱ የትነት ያለችው ብላ ቀየሰች። ማለት አልገባኝም እንዴ እኔ ምን አውቃለሁ። አልገባኝም፣ ልዱን የት ከታት ነው? አረ አንቺ ልጅ ፍቺኝ፣ ምንድን ነው የምትየው? ናኦል፣ በቃ ልዱ የላ ጋ ሄደች፣ ከዛ በኋላ አላገኘዋትም። እኔ ግን አይቻታለሁ። ያው አንቺ የላ ቤት ስላገኘሻት ነዋ። ከልዱ በኋላ ነበርኩኝ። አሁን ስትነግረኛለ ወይስ አትነግረኝም? ጉድ ኦላ ሰግቷታል አልመሰለኝ። ቤዛ አይታለች ማለት ነው። አታስመስል፣ ልዱ ከአንተ ጋ ነው የሄደችው። ወይኔ በብረቱ አይቼች አሉ ስታቅፋት ነበረ። ከዛ በኋላ የት ነው ያደረካት ብላ ቤዛ አፍጥጣ ይዘዋለች። አንቺ ያምሻል እንዴ ምን እያልሽ ነው? ልዱን የት ነው የወሰድካት? ለምንድን ነው ፍቅር እዚህ ቤት ያመጣችክ? አላማክ ምንድን ነው? አታስመስል፣ ሁሉንም ነገር ሰምቻል። ከዛና ኦል ደነገጠ። እሱን አንቺ ይመለከትሽ አዎ የወሰድኳት እኔ ነኝ። ልታስፈራሪኝ እየወኮርሽ ነው? ቀሽም ብሎ መስጠሩን ዘርግፍ አረገና ማንቀሽም እንደሆነ ያሳይካለሁ። ከፍቅር ጋ ያለህን ስምምነት አፍርሰን ከእኔ ጋ እንስማማ አለች። ትሰምኛለሽ? እኔ ላይ ብልጥ መሆን አትሞክሪ። ማንም አምንሽም። አንቺ አዳይ ወይም ደግሞ ዴቭ አይደለሽም። የምርህን ነው። እኔ ላይ ብልጥ ለመሆን አትሞክሪ። ማንም ሰው አምንሽም። ስለዚህ ምንም አታመጣም። ሊዱን ገደልካት እንዴ? አዎ ገደልኳት። ወይኔ! አንድ ነገር ትንፍሽ እላለሁ ብቲ አንቺም ድፍት ነው ማረግሽ። ወይኔ! ሊዱ ገደልካት አዎ ገድያታለው። አንድ ነገር ትንፍስ እላለሁ ብቲ አንችንም እሬሳ ነው ማደርግሽ። እረ፣ ምንም ትንፍስ አልልም እኔም አልናገርም። አንተም አትገለኝም አብረን እንስራ። ጠላት ከሩቅ። ጠላት ከሩቅ የመጣ የሚባለው እውነት ነው። ሰውን አንትመኑና ወልድ ግን ጥሩ ሰው መስሎ አዛኝ፣ የተቸገረ ሰው መስሎ እቤት መጥቶ ሊዱን ገደላት። ሊዱን አስገደለችው ፍቅር ናት። ቤት ያመጣችው ለዴቭ የተዘጋጀ ለአደይ የተዘጋጀ ነበር ይሄ ሴራ። ግን ሊዱ ምንም የማታውቀውም ምስኪን አስገደለችው። ድራማ ቢሆንም እንደዚህ አይነት ነገር እንደዚህ አይነት ስራ የምንሰሩ ሰዎች አሉ። ሰውን ግን አትመኑ። ጠላት ከሩቅ ይመጣል የሚባለው ነገር እውነት ነው። ተስማምተን አብረን እንስራ እያለች ነው። ከዛ ፍቅር፣ ቆይ ለምንድን ነው ፍቅርን የምትፈራት? ለትንሽ ጊዜ ነው እንጂ እሷንም ማጠፋት አለው አለ። እሺ አሁን ለማንም ትንፍሳ አልልም። ነገር ግን አንተ እኔንም ልትረዳኝ ይገባል። በጣም ጥሩ አው ወደመ እየመጣሽ ነው። ምን ላድርግልሽ ኤሊን ግደልልኝ አለች። እሷ ትንሽ ትቆይ። መጀመሪያ የሊዱ ነገር ይረጋጋ። ከዛ ቀስ ብለን እንደርስበታለን። ይቅርታ የሆነ ነገር ልጠይቅ። እሱን አንቺን አይመለከትሽም። ኤለን ተወጀዋለሽ? እየወሰድክ ምንድን ነው የምታደርጋቸው? ለምንድን ነው እንደዚህ የምታደርገው? ቆይ እየገደልክ ምንድን ነው የምታደርጋቸው ውሸታም፣ ስሚ አሁን ያወራነውን ማንም እንዳይሰማ። ቤዛ ግን ቤዛ ጎበስ ብትሆን ይሄንን ቀርጻ ማለት ነው ለዴብ ማሳያት ነበረባት። እውነቱን ብታወጣ ቤዛ በጣም ምስጢሩን ታውቃለች። ፍቅርም አታውቀውም። ቤዛ ምስጢሩን ሰምታለች። አሁን ሊዱ እንደተገደለች ቤዛ ታውቃለች። አሁን ያወራነውን ነገር ለማንም እንዳታወሪ። ፍቅርም ብትሆን መስማት የለበትም የለባትም አለ። ወይኔ ሊዱ በጣም ነው ያዘንኩት። ቀርጸዋለች ቤዛ ድምፅ ቀርጸዋአለች። ወይኔ ሊዱ፣ ልጅቷ ግን በጣም ነው የምታሳዝነው እያሉ ነበረ ኪንጎና ንጉስ። ፍጥነቷ ነው እንጂ እኮ ልጅቷ የዋ ነች። ስልኳንም እኮ ወስደንባት፣ ስልኬንም መልስ ወድኛ ማለች ሊዱ። ወይኔ ሊዱ እውነት ወይኔ ማን አባቱን የቆረጠማት በእናት እያለ ነበር። እኔ ግን ያቺ ፍቅር እየጠረጠርኳት ነው። እንዴ ምን አድርጋ? ከእሷ ጋር ደግሞ በምን ታዳርሶ ነው? ፒስ አይደሉ እንዴ? አረ እባክህ የምወደዱ አይመስለኝም። እንደዛ ከሆነ ማራሷ ፍቅር ነው የምትሆነው። ወይኔ ሊዱ እውነት ነው። ፍቅር ናት ያስበላቻት። ናኦልን ቤት ያመጣችው ፍቅር ናት። ሊዱን ያገታትና የገደላትም ደግሞ ናኦል ነው። በጣም ነው የሚያሳዝነው። አያችሁ ግን ጉድ ሰው አትመኑም። ምንጊዜም ዴቪን አታለክ ቤታችን ተቃጥሏል ብለ እዚህ ቁጭ በል ብለ ቤት ውስጥ አስመጥታ ሁሉንም ነገር ያበላሸችው ፍቅር ናት። ፍቅር እጅ አለባት ማለት ነው ባታቅም፣ እሷ ግን ናኦልን ቤት ያመጣችሁ ፍቅር ናት። እውነት ፍቅር በጣም የተረገመች ናት። ግን ቤዛ በድብቅ ድምፁን ቀርጻለች ሊዱ እንደሞታችም ያው እውነት እስቲ እናያለን። አሁን እንደውልላት ውልላት የፍቅር እጃ አባት እያለ ወደ ፍቅር እየደወሉ ነበር። አታነሳም፣ ድገምና ደውልላት። ዘጋችብኝ። እቺ ሴጣን እንሄድለታለን። ተዋት፣ እሽ በቃ ተረጋጋ። ቆይሷ ግን ሰው መቀየ አይከብዳትም። አዳይ ላይ ግን አሰሪዋ ስለሆነች አደረገችው እንበል፣ የገዛ ጓደኛ ላይ እንደዚህ አደረገች ብባል ማን ያምናል? አረቺ ግን አይመራትም እያለ ነበረ። በጣም እኮ ጓደኛሞች ናቸው። ይሄ ዴቭ የምባለው ነገር ደግሞ እኛ ላይ መጥቶ መፈንጨቱን ካላቆመ ጉድ ነው የማደርገው እያለ ነው። አላበዛውም እንዴ? ጠብቄ የሆነ ነገር ነው ማድረጉ አይገርምህም? እያለ ነበረ። ወይኔ ዴቭ ስማ፣ እሱ ሀብታም ከሆነ እኛ ምን እናድርግ? እኛ የድሀ ልጆች የት እንሄድ? አልበዛም፣ አሳየዋለው እያለ ነበረ። ኧረ ተረጋጋ ሰውዬ፣ ምን አባቱ ስለሆነ ነው እሱ መቶኛ ላይ የምንጣጣ እያለ ነበረ ለዴቭ። እና ገና ለገና እህቱ ስለጠፋች እኛ ምን ውድና የተከበራችሁ የቻናሌ ቤተሰቦች የነበረን ቆይታ ይህን ይመስላል። በሌላ ቪዲዮ እስከምንመጣ ባላችሁበት ሰላማችሁ ይብዛ። ሊዱን በጸሎት እና ስባት። ሊዱ ታግታለች ምን እንደሆነች ግን አልታወቀም። መጨረሻውም ደግሞ ጥሩ እንዲሆን ተስፋ እናደርጋለን።